ጨዋታ ብሎ ዝም በነበረው የክሪስታል ፓላስና የሊቨርፑል ጨዋታ ሊቨርፑል የውድድር ዓመቱን የመጀመሪያ ሽንፈት ተሸንፏል። ክሪስታል ፓላስ ሁለት ሊቨርፑል አንድ ክሪስታል ፓላስ አሁንም በሊቨርፑል ላይ የበላይነትን ወስዷል። በውድድር ዓመቱ ያልተሸነፈው ብቸኛ ክለብም ለመሆን በቅቷል። የጨዋታውን አነጋጋሪ ነጥቦች በዝርዝር እናነሳለን። አርሰናል በሊቨርፑል መሸነፍ የተፈጠረለትን መልካም አጋጣሚ ይጠቀመ በታል ወይ ዛሬ በሴንት ጀምስ ፓርክ ስቴዲየም 12 ሰዓት ከ30 ከኒውካስል ዩናይትድ ጋር በሚያደርገው ጨዋታ የነጥብ ልዩነቱን ለማጥበብ የተፈጠረለትን መልካም አጋጣሚ እንደማያባክን ተስፋ ያደርጋሉ ደጋፊዎቹ። በዚህ ጉዳይ ላይም ሀሳቦችን ወደ እናንተ እናደርሳለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸግር ስፖርት ዊዝ አበበ ግደይ የዩትዩብ ቻናል ቤተሰቦቻችን በያላችሁበት እጅግ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 ይድረሳችሁ እንላለን፣ ከልብም እናመሰግናለን። ትላንት በእንግሊዝ ፕሪሚየር ሊግ በተደረገው እናም በጣም በጉጉት በተጠበቀው የክሪስታል ፓላስና የሊቨርፑል ጨዋታ ክሪስታል ፓላስ አሸናፊ ሆኖ ጨዋታውን ጨርሷል። በዚህ ጨዋታ ላይ ሽንፈት የገጠመው ሊቨርፑል የውድድር ዓመቱ የመጀመሪያ ሽንፈቱን ለማስተናገድ የተገደደበት፣ ክሪስታል ፓላስ ደግሞ እስካሁን ባደረጋቸው ጨዋታዎች በአንዳቸውም ጨዋታዎች እንኳን ያልተሸነፈው የፕሪሚየር ሊጉ ብቸኛ ክለብ የሆነበት ነው። ይህንን ታሪክ እየሰሩ ያሉት አሰልጣኝ ግላስነር በደጋፊዎቹ ብቻ ሳይሆን በሌሎች ገለልተኛ የእግር ኳስ ወዳጆችም ጭምር እጅግ ከፍተኛ አድናቆትና ከበሬታ እየተቸራቸው ይገኛል። አሁን ክሪስታል ፓላስ ባለፉት አስራ ስምንት ጨዋታዎች በሁሉም የውድድር አይነቶች በአንዳቸውም እንኳን አልተሸነፈም። በእንግሊዝ ፕሪምየር ሊግ ብቻ ከወሰድን ደግሞ አስራ ሁለት ጨዋታዎችን አልተሸነፈም። ይህንን ድንቅ ውጤት እያስመ ተመዝገቡ ባለፈው የውድድር ዓመት የኤፍኤ ካፕ አሸናፊ የነበሩ የዘንድሮ የውድድር ዓመት ከመጀመሩ በፊት ደግሞ ኮሚዩኒቲ ሺልድን ሲያሸንፉ የትላንት ተጋጣሚያቸውን ሊቨርፑልን በመርታት ጭምር ነው። ስለዚህ የክሪስታል ፓላስ ጥሩ መሆን በትላንትናው ጨዋታ ላይ አርን ስሎትን በተወሰነ ደረጃ ስህተት እንዲሰሩ ያስገደዳቸውም ነው ብለው ያምናሉ። እንግዲህ ከጨዋታው ጋር በተያያዘ መነሳት ያለባቸውን የተወሰኑ ነጥቦችን እናንሳ ካልን የመጀመሪያው ነገር በመጀመሪያው አ ሳምንት በሊቨርፑልና በክሪስታል ፓላስ መካከል የነበረውን ጨዋታ ላይ የሰው የእንቅስቃሴው የጫና መፍጠሩ በተደጋጋሚ የግብ ክልል መድረስ የግብ ሙከራዎችን ማድረግ እና ሌሎች በጣም በጎ በሚባሉ ነገሮች ስም የምንጠራ ከሆነ የምናነሳው ስም ክሪስታል ፓላስ ነው የሚሆነው። ምክንያቱም ክሪስታል ፓላስ በመጀመሪያው 45 እጅግ እጅግ በጣም ልዩ ነበረ። አለመውደድ፣ አለማድነቅ እና በሚያሳዩት እንቅስቃሴ አለመገረም አይቻልም። ለምንድን ነው በክሪስታል ፓላስ ይሄንን ያህል የበላይነት የተወሰደበት ሊቨርፑል ስንል በአብዛ ኛው የምናነሳው አሰልጣኝ አርን ስሎት በጨዋታው ላይ ሰርተውታል የሚባለውን ያሰላለፍ ስህተት ነው። የጨዋታ ሀሳብ የተለየ ነገር ይዘው ለመቅረብ ተገደዋል። ይህንን መገደድ ምናመጣው አመጣው ያንን እንደሆነ ደግሞ ክሪስታል ፓላስ አስራ ሰባት ጨዋታዎችን አልተሸነፈም የሚለውን መረጃ ያውቃሉ። ስለዚህ ባለፉት አስራ ሰባት ጨዋታዎች ላይ ያልተሸነፈውን ክሪስታል ፓላስ ለማሸነፍ ያልተለመደ እና እነሱ ክሪስታል ፓላሶች የማይጠብቁትን ነገር ይዤ መቅረብ አለብኝ አይነት ስሜት ነበራቸው። አርን ስሎት ለዚህም ነው በመጀመሪ 45 ላይ የመረጦት የጨዋታ ስልት 4 2 2 2 የሚለውን ፎርሜሽን ነበር። ይሄ ፎርሜሽን እንግዲህ ለሊቨርፑል እንግዳ ነው። አሰልጣ አርን ስሎትም በተደጋጋሚ የሚጠቀሙበት ሲስተም አልነበረም። በዚህ ምክንያት የመጀመሪው 45 ላይ ለምሳሌ ክሪስታል ፓላስ 1 ነጥብ 6 ኤክስፔክትድ ጎልስ ነበረው። ሊቨርፑል ደግሞ 0 ነጥብ 3 8 ብቻ ነው የነበረው። ይሄ ማለት የክሪስታል ፓላስ ለግብ የሚጠቀ የሚጠበቁ አጋጣሚዎች በጣም ብዙ ናቸው ከሊቨርፑል ጋር ሲነጻጸር። በሌላ በኩል ያደረጓቸውን የግብ ሙከራዎች ብዛትም ስናነጻጽር በሊቨርፑል እና በክሪስታል ፓላስ መካከል እጅግ በጣም የተጋነነ እጅግ በጣም ሰፊ የሚባል ልዩነት ነበረ። እንደውም በመጀመሪያው 45 ላይ ሊቨርፑል ላይ በጣም ብዙ ጎሎች ያልገቡት አሊሰን ቤከር እጅግ እጅግ በጣም የሚገራርሙ ኳሶችን ያድን ስለነበረ ነው። እንደነ ማቴታ አይነት ተጫዋቾች ደግሞ እጅግ በጣም ለመሳት የሚከብዱ ኳሶችን ስቱ ስለነበረ ነው። ምንም ተባለ ምን ግን በመጀመሪያው 45 ሊቨርፑል ሙሉ ብልጫ ተወስዶበታል። እጅግ በጣም የተሻለው በጣም የሚገርም ብቃት ላይ የነበረው የግላስነር ክሪስታል ፓላስ ነበረ። ይሄ ምንምንም ምንም የሚደንቅ ነገር አይደለም። ስለዚህ የመጀመሪያው 45 ላይ እንደዚህ ሲሆን ሊቨርፑልን በተመለከተ ይሰሙን የነበሩ ስሜቶች ምንድን ናቸው? ሊቨርፑል ከትላንትናው ጨዋታ በፊት የነበሩትን ጨዋታዎች በሙሉ አሸንፏል፣ ግን በማሸነፉት ስለ ስጋት ደግሞ ስንነጋገር እንደነበረ ሁላችሁም ታስታውሳላችሁ። የሚያሰጉ ነገሮች አሉት። ምንድን ነው እነዚህ የሚያሰጉ ነገሮች? እያለን በጣም ብዙ ነገሮችን ስናነሳ እነበረ አሳማኝ የሚባል የጨዋታ ብልጫ፣ አሳማኝ የሚባል ድል ነበረው ወይ የመጀመሪያ ጨዋታው በርንመዝ፣ ከዛ በኋላ ከነኒው ካስል፣ ከዛ በኋላ እያለን ከአርሰናል ጋር የነበሩትን ጨዋታዎች በሙሉ ወደኋላ ብንመለስ የላስሚ ጎሎች ላይ ዲፔንደንት የሆነ ነበረ። ሁለት ጎል ያገባል ግን ደግሞ ከዛ በኋላ ሁለት ጎል ይገባበታል እንደገና ሊቆጣጠረው የሚችለው የነበረውን ጨዋታ አሳልፎ በመስጠት ጭንቅ ውስጥ በመግባት ሊቨርፑልን በተደጋጋሚ አንስተነዋል። ስለዚህ ነገር ራሱ ቨርጅል ቫንዳይክ አርን ስሎት ተናግረው ያውቃሉ። ትላንትናም በነበረው ጨዋታ ላይ ሊቨርፑል በመጀመሪያው አርባ አምስት አንላይክ አዘር ጌምስ ከዚህ በፊት ከነበሩት የዘንድሮ የውድድር ጨዋታዎች ላይ አብዛኛው የሊቨርፑል ባህሪ ቀድሞ ጎል ያስቆጥራል ብቻ ሳይሆን ሁለት ጎሎችን ሊያስቆጠር ይችላል። እነዚህን ጎሎች ካስቆጠረ በኋላ ግን ውጤቱን ዲፌንድ ማድረግ የሚችልበትን አቅም ያጣና መልሶ ጭንቅ ውስጥ ይገባል ነው። በትላንትናው ጨዋታ ላይ ግን በመጀመሪው 45 ክሪስታል ፓላስ ያገባው ጎል በቂው አልነበረም። ከዛ በላይ ጎሎችን ማስቆጠር የሚችልበትን ብልጫ ወስዶ ነበር። እድሜ ለአሊሰን ቤከር ይበሉና ሊቨርፑሎች ከዛ በላይ ጎል አላስተናገዱም። ስለዚህ አርንስሎት መጀመሪያው 45 ላይ የወሰዱትን ያሰላለፍ ለውጥ ወይም የጨዋታ ፎርሜሽን ለውጥ መውቀስ ይቻላል፣ ግን ሁልጊዜ ማሰልጣኝ ሲሆን ደግሞ ሪስክ መውሰድ አለባቸው። እኔ ግን ከዚህኛው ወቀሳ በላይ የሚበልጥብኝ የመጀመሪያው አርባ አምስት ላይ የተወሰደባቸውን ብልጫ አይተው ተረድተው ወደሚያውቁት ነገር ሁለተኛው 45 ላይ ተቀይረው መምጣታቸው ነው። ስለዚህ ሊቨርፑል አሁንም ተቸገረ፣ አሁንም በጣም በጣም በጣም ተፈተነ። እንደውም እድለኛ ነው ምናምን እያልን እያለ ሁለተኛው 45 ሲጀመር አሰልጣኝ አርን ስሎት አሁን ያልነውን ለውጥ አደረጉና ወደ ሜዳ ገቡ፣ ነገሮች ሙሉ በሙሉ ተቀየሩ። የእውነት ለመናገር በመጀመሪያ 45 ተወስዶበት የነበረውን ብልጫ ሙሉ በሙሉ ሪቨርስ አደረገው፣ የበላይነቱን ሊቨርፑል መውሰድ ጀመረ መረበት ቅጽበትም ደግሞ በጣም በተደጋጋሚ ወደ ክሪስታል ፓላስ የግብ ክልል መድረስ፣ የግብ ሙከራዎችን ማድረግ የመጀመሪያ 45 ልክ ያልነበሩትን ቁጥሮች ሁሉ ማስተካከል ቻለ። ሊቨርፑል 14 የግብ ሙከራዎችን አደረገ በሁለተኛው 45። ስለዚህ ፎርሜሽኑ ላይ ለውጥ ሲያደርጉ ሊቨርፑል በሁሉም ሲሊንደር ማብራት ጀመረ፣ በጣም አሪፍነቱን ማሳየት ጀመረ። ስለዚህ 14 የግብ ሙከራዎችን ሲያደርግ በሁለተኛው 45 ክሪስታል ፓላስ 6 የግብ ሙከራዎችን ብቻ ነው ማድረግ የቻለው ሰጥቷቸው አለው ሊቨርፑል 0 ነጥብ 38 የነበረውን ኤክስፔክትር ጎልስ ወይም ለግብ የሚጠበቅ የግብ ዕድልን ወደ አንድ ነጥብ 87 አሳደገው። ያኔ ደግሞ የክሪስታል ፓላስ በጣም ድሮፕ አደረገ 0 ነጥብ 86 ሆነ። ስለዚህ አሰልጣኝ አርን ስሎት የመጀመሪያው 45 ላይ ሪስክ ወስዷል። ሁለተኛው 45 ላይ ደግሞ ነገሮችን መቀየር ስለነበረባቸው ውሳኔ ወስነዋል። በወሰኑት ውሳኔ ደግሞ ሊቨርፑልን በሚ ገባ ጠቅመውታል። ሁለተኛው 45 ላይ የሊቨርፑል እንቅስቃሴ እጅግ እጅግ በጣም የሚያምር ነው። ምናልባት ሰምታችሁት ከሆነ ኮሜንታተሩን ይሄ ጨዋታ በመጀመሩ 45 ክሪስታል ፓላስ በሁለተኛው 45 ሊቨርፑል የተሻሉ ስለነበሩ ጨዋታው ባቻ ውጤት ቢጠናቀቅና ሁለቱም አንዳንድ ነጥብ ቢወስዱ ፌር የምለው ውጤት ነው ይል ነበረ። ኒክቲያ ያንን ጎል አገባና ሙሉ ሶስት ነጥቡን ክሪስታል ፓላስ ወሰደው እንጂ። ስለዚህ አሰልጣኝ አርን ስሎት ጨዋታውን በሁለተኛው አርባ አምስት ቀይረዋል በዚህም ሊቨርፑል በእጅጉ ተሻሽሏዋል ነው። ሌላው ከሊቨርፑል ጋር ተያይዞ መነሳት ያለበት ነገር ሊቨርፑል ለምንድን ነው በዘንድሮ የውድድር አመት በጣም እየተጋለጠ የሚገኘው ከቆሙ ኳሶች ለምን ጎሎች ይቆጠሩበታል የቆሙ ኳሶችን የመከላከል አቅሙ ለምን በዚህ መጠን ደካማ ሆነ እንደውም በተደጋጋሚ አርን ስሎት ይሉታል ተብሎ የተነገረው ነገር ፍሪኩዌንትሊ ወይም በጣም በተደጋጋሚ ከቆሙ ኳሶች የሚገቡብን ያህል ጎል እኛ ለምንድን ነው ከቆሙ ኳሶች ጎል የማናስቆጥረው ብለው ይጠይቃሉ አሁን ሊቨርፑል ማድረግ ያለበት ነገር የቆሙ ኳሶችን የማግባት አቅሙን መጨመር አለበት። ከቆሙ ኳሶች የሚቆጠሩበትን ጎሎች ደግሞ መቀነስ መቻል አለበት። የእንግሊዝ ፕሪሚየር ሊግን ዋንጫ በተከታታይ ማሸነፍ የሚፈልግ ከሆነ አሁን ከሚስተዋለው ድክመት ጋር ይህንን ፍላጎት የማሳካት ዕድል እጅግ እጅግ በጣም አነስተኛ ነው። ስለዚህ ሊቨርፑል ጠንክሮ መስራት መቻል ያለበት ይህንን ከማስተካከል አንጻር ነው። ከ2425 ይልቅ በ2526 ማለትም አሁን እያየነው ባለነው የውድድር የሚገባቸውን ዓመት ሊቨርፑል የቆሙ ኳሶችን በተመለከተ የመከላከልም ከቆሙ ኳሶች ጎል ለማስቆጠርም እንዲረዱ አሰልጣኞችን እኮ ቀጥሯል። ለተጫዋቾቹ ብሪክስ እና ሊዊስ የሚባሉ ሰዎች ናቸው የተቀጠሩት። እነዚህ የተቀጠሩት ሰዎች በሊቨርፑል የመከላከል ከቆሙ ኳስ ከሊቨርፑል የቆሙ ኳሶችን ወደ ጎልነት በመቀየር ረገድ አቅም ማሻሻል ካልቻሉ ሰዎቹ ላይ በጣም ከፍተኛ የሆነ ጫና ያድራል ተብሎ ነው የሚጠበቀው። ፍሎሪየን ቨርትስ አሁንም በትላንትናው ጨዋታ ላይ ኦፍ ኮርስ የተወሰኑ አሪፍ አሪፍ የሚባሉ ነገሮችን ለማሳየት ጥረት ያደረገ ቢሆንም ይሄ ልጅ ሊቨርፑልን እንደተቀላቀለ ስለ እሱ ይሰጥ የነበረው አስተያየት በጀርመን ጋዜጦች፣ በእንግሊዝ ጋዜጦች፣ ጀርመን ቡንደስሊጋ ላይ ባሉ ተጫዋቾች፣ አሰልጣኞች እና የክለብ አስተዳዳሪዎች እንደዚሁም በእንግሊዝ ፕሪሚየር ሊግ ሰዎች በአብዛኛው የሚነገረው ነገር ፍሎሪየን ቨርትስ በጣም በጣም በጣም የሚገርም ተጫዋች እንደሆነና ሊቨርፑል ይሄንን ተጫዋች ማግኘቱ ዕድለኛ ነው ሲባል ነበር። እስካሁን ድረስ ግን የሊቨርፑል ልሳኖችም የሚነግሩን ይሄ ልጅ በፕሪሚየር ሊግ ገና ሕይወትን እንደጀመረ አይሰማንም ብለው ነው። ይሄ በጣም ከፍተኛ የሚባል የቅሬታ ስሜትን የፈጠረ ነው። አሁንም ተረጋግቶ ቶሎ ብሎ ግን መስጠት የሚገባውን ምርጥ አገልግሎት መስጠት መጀመር መቻል አለበት። ትናንትና አሪፍ አሪፍ የሚባሉ የተወሰኑ ፍንጮችን ምልክቶችን ሰጥቷል፣ ግን የጸኑ አልነበሩም። ጨዋታውን ዶሚኔት በማድረግ ረገድ የተሻለ ነገር ማድረግ ከዚህ በላይ ይችል ነበረ ተብሎ ነው የሚጠበቀው። የሚጠበቅበት እስካሁን ማሳየት ከቻለው በላይ ነው ነው። ሌላው በጣም ትኩረት ስቦ የነበረው ነገር ሊቨርፑል ማርክ ጉሄን ማስፈረም እንደሚፈልጉላችን እናስታውሳለን። ነገር ግን የትናንትናው ጨዋታ ከተጠናቀቀ በኋላ አብዛኛዎቹ ሚዲያዎች አስታብ ከሰጡበት ሰው መካከል አንደኛው የኒው የማ ነው። የክሪስታል ፓላሱን አደ አደም ዋርተንን በተመለከተ ነው። በቃ ከክሪስታል ፓላስ አንድ ማርኮ ጎየን ብቻ ሳይሆን አደም ዋርተንንም የራሳችን ብናደርግ ብለዋል የሊቨርፑል ልሳኖች። በቃ ይህን ልጅ የራሳችን ብናደርግ የበለጠ ጠንካራ ቡድን ይኖረናል ነው። መሀል ክፍሉ ላይ ነገሰበት ብለው በተለየ ሁኔታ አደም ዋርተንን ያደንቃሉ፣ ያንቆለጳጵሱታል። በነገራችን ላይ ለማስታወስ ያህል አሁን የምንጠራው አደም ዋርተን የሚባለው የክሪስታል ፓላሱን ተጫዋች ለማስፈረም ማንቸስተር ዩናይትድ ፍላጎቱን ከገለጹ ክለቦች መካከል አንድ አንደኛው ነው። የካርሎስ ባሌባ ወይም ደግሞ የአደም ዋርተን አድናቂ ሆኖ ከሁለት አንዳቸውን በክረምቱ የማንቸስተር ዩናይትድ ለማድረግ ከፍተኛ ጥረት አድርጎ ነበረ። አሁን ግን የሊቨርፑል ሰዎች በጣም ከሚመኙቸው ተጫዋቾች መካከል በተለይ ደግሞ መሃል ክፍሉ ላይ ከፍተኛ ቁጥጥር፣ ከፍተኛ አቅም እንዲኖራቸው በመፈለግ የዚህን ልጅ ስም መጥራት ጀምረዋል። ትላንት ያሳያቸው ነገር ደግሞ ፍላጎታቸውን አባብሶታል ነው። ከዚሁ ልጅ ጋር ግን በተያዘ የሚነገረው ነገር አደም ዋርተን ለሌላ አንድ የእንግሊዝ ፕሪሚየር ሊግ ክለብ በመጪው ክረምት እናንተ ጋር አቀላቀላለሁ ብሎ ቃል ገብቷል የሚል መረጃ ወጥቷል። እና የሊቨርፑል ደጋፊዎች አደም ዋርተን ቃል የገባው ለእኛ በሆነ ብለዋል ነው የተባለው የትላንትናው ጨዋታ ሲያበቃ። ምክንያቱም ልጁ ምን መስራት እንደሚችል ትላንት በደንብ በደንብ በደንብ አሳይቷቸዋል፣ በደንብ አስመስክሯል። ስለዚህ አሁን አደም ዋርተን ኔክስት ሰመር ላይ እናንተን እቀላቀላለሁ ብሎ ቃል የገባው ለማን ነው? ለማንቸስተር ዩናይትድ ነው ወይንስ ደግሞ ለሊቨርፑል የሚ ሚና አናውቅም። ግን ሊቨርፑል ማርክ ጎሄን ብሎ ብቻ ሳይሆን ይህንን ማደሞዋርትንንም ብሎ የክሪስታል ፓላስን በር ደጋግሞ ማንኳኳት አለበት የሚል አስተያየት ይሰጣል። በነገራችን ላይ ለአሰልጣኝ ግላስነር እጅግ እጅግ በጣም ከፍ ያለ አድናቆትም እየተሰጣቸው መሆኑን በዚሁ አጋጣሚ ገልጸን ማለፍ ይኖርብናል። ትንሽ ሆድ የሚበሳቸው ደጋፊዎች አሰልጣኞቻቸው እንዲባረሩ መጠየቅ ከጀመሩ ወዲያው የሚያነሱት ስም ግላስነር ደግሞ ቡድናችንን ቢይዝልን ብለው ነው። የክሪስታል ፓላሱን አሰልጣኝ ማንቸስተር ዩናይትድ ሩበን አሞሪምን የሚያባረር ከሆነ ግላስነርን ይመኛሉ ደጋፊዎቹ። በሌሎች ትልልቅ የፕሪምየር ሊግ ክለቦችም የአሰልጣኝ ለውጥ ማድረግ የሚገደዱበት ሁኔታ ከተፈጠረ የመጀመሪያ ምርጫቸው ግላስነር ነው። ምክንያታቸው ደግሞ ክሪስታል ፓላስ ቤት የሰራው ስራ እጅግ እጅግ በጣም የሚደንቅ ነው የሚል ነው። ትናንትና ካየናቸው ጨዋታዎች መካከል አንደኛው የማንቸስተር ዩናይትድ እና የብሬንትፎርድ ጨዋታ ነው። ብሬንትፎርድ ማን ዩናይትድን ሶስት ለአንድ በሆነ ውጤት አሸንፎታል። ከዚህ ጨዋታ በኋላ የማንቸስተር ዩናይትድ ደጋፊዎች ስሜታቸው ክፉኛ ተጎድቷል። በአሰልጣኝ ሩበን አሞሪም ላይ ተስፋን ቆርጠዋል። እስከ መቼ እንደዚህ ይገፋል? እስከ መቼ እንደዚህ ይዘለቃል? የሚል ጥያቄንም እያነሱ ይገኛሉ። እነዚህ የማንቸስተር ዩናይትድ ደጋፊዎች ቡድናቸው ሜዳ ላይ የሚያሳየው እንቅስቃሴ አሪፍ ሆኖ ውጤት እምቢ ብሎት ቢሆን ኖሮ የሚሆነውን ለመቀበል ባልቸገራቸው ነበር። ነገር ግን አሁን የሜዳ ላይ እንቅስቃሴው ትላንትና ራሱ አሞሪም በተደጋጋሚ ሲያነሳ እንደነበረው፣ ምናልባት በኋላ በዝርዝር ልንመለስበት እንችላለን ከጨዋታ በኋላ ማን ምን አለ የሚለውን ነገር ለማሳየት። ግን አሁን የደጋፊዎች ስሜት በተለይ በሶሻል ሚዲያ ፕላትፎርም ላይ የሚለቀቀውን ያየን እንደሆነ የማንቸስተር ዩናይትድ ደጋፊዎች ክፉኛ ከፍቷቸዋል፣ ቅር ብሏቸዋል። እናም የሩበን አሞሪምን ጉዳይ በተመለከተ ከዚህ በኋላ ትዕግስት፣ ትክክለኛው ስሜት ላይሆን ይችላልም ይገባልም ያለ ነው ። ይልቁንም መወሰን አለበት። ማንቸስተር ዩናይትድ መደረግ ያለበትን ነገር በሙሉ ማድረግ አለበት እንጂ በዚህማ አይዘለቅም ባይ ናቸው የዩናይትድ ደጋፊዎች። ከተሰጡት አስተያየቶች መካከል የተወሰኑትን ነገር ስናነሳ ለምሳሌ ሩበን አሞሪም ሁልጊዜ ምን እንደሚያደርግ ይታወቃል። ያንኑ ነገር ደጋግሞ ደጋግሞ ደጋግሞ በማድረግ የተለየ ውጤት መጠበቅ ሞኝነት እንጂ ሌላ ምን ስም ሊኖረው ይችላል? የሚል አስተያየትን ሰጥተዋል። ከማንቸስተር ዩናይትድ ና ከሩበን አሞሪም ጋራ ምንም የተበላሸ ነገር የለም ብለው ደግሞ የሚያሾፉ የሌላ ክለብ ደጋፊዎችም ደግሞ አሉ። እነሱ ደግሞ የሚሉት ምንድን ነው? በቃ የማንቸስተር ዩናይትድን ደጋፊዎች አንገት ሰብረውልናል። የዩናይትድ ተጫዋቾችና የዩናይትዱ አሰልጣኝ ሩበን አሞሪም። ስለዚህ ይህንን የማንቸስተር ዩናይትድን ታሪክ እንዲህ ባለ መንገድ ማሳነስ፣ እንዲህ ባለ መንገድ ዝቅ ማድረግ መቻሉ ራሱ ገርሞናል ብለው የሚናገሩ ሰዎችም አሉ በአስተያየቶቻቸው ላይ ማለት ነው። እና ሁለት ተከታታይ ጨዋታዎችን ማሸነፍ አልቻለም ሩበን አሞሪም። ይሄ በጣም የሚገርም ነገር ነው። ከዛ በተጨማሪ ደግሞ ከመጋቢት ወር ወዲህ አንድም ጨዋታ ማንቸስተር ዩናይትድ ከሜዳው ውጪ አላሸነፈም። ስለዚህ ምንን ተስፋ በማድረግ ነው ለአሞሪም እድል እንዲሰጠው የምንጠብቀው? ለአሞሪም ጊዜ ይሰጠው ብለን የምንጠይቀው ምንን ተስፋ በማድረግ ነው የሚል አስተያየትን ሰጣ። ሌላ አስተያየት ሰጪ ደግሞ ምን ይላል? እንዲሁ እየታሸን ይኸው ጥቅምት መጣ የሚል ደግሞ አስተያየት የሰጠ ሰው አለ። እንግዲህ ልብ እንበል፣ ጥቅምት አካባቢ ባለፈው የውድድር ዓመት አሰልጣኝ ኤሪክ ቴን ሀግ በማንቸስተር ዩናይትድ ቤት ውስጥ ያላቸው ኃላፊነት በቃ መናጥ የጀመረበት ነው። ከዛ በኋላ ማንቸስተር ዩናይትድ ነው ከዚህ በኋላ ልታገስ አልችልም ብሎ ውሳኔ የወሰነበት አሞሪም ደግሞ በጫና ውስጥ ወደ ማንቸስተር ዩናይትድ አሰልጣኝነት የወሰደበት ጊዜ እንደነበረ እናስታ እንስታውሳለን። በነገራችን ላይ ትላንትና በብሬንትፎርድ ደጋፊዎች ሲዜሙ የነበሩትን ሁለት ዜማዎች ወይም በዜማዎች ውስጥ የነበሩትን ሁለት መልእክቶች ብናነሳ አንደኛው ለኤምቤሞ ነው ከትልቁ ቡድን ጋራ መሆን ይሻልህ ነበረ አሉት። ብሬንትፎርድ ባለፉት አራት የውድድር አመታት ሶስት ጊዜ ማንቸስተር ዩናይትድን አሸንፎታል። ስለዚህ ሶስት ያሸነፈው ቡድን ነው እንጂ ታላቅ ማንቸስተር ዩናይትድ በቀደመ ታሪኩ የእኛ የበላይ ብለን ልንወስደው አንችልም። ከታላቁ ቡድን ጋራ ብትቆይ ይሻልህ ነበረ ሲሉት ከማንቸስተር ዩናይትድ ይልቅ እኛን ታላቅ እያሉ መሆኑን ልብ ይሏል። ሁለተኛው መዝሙር ደግሞ ለአሰልጣኝ ሩበን አሞሪም ሲዜም የነበረ ነው እና የብሬንትፎርድ ደጋፊዎች ጠዋት ተባረርክ ሲባል እንሰማለን ይሉ ነበረ። ማንቸስተር ዩናይትድን የሚያሰለጥን ሰው እንዲህ ሲሾፍበት ለማንቸስተር ዩናይትድ የሚጫወት ተጫዋች ከማንቸስተር ዩናይትድ ይልቅ ብሬንትፎርድን ታላቅ ብለው ለመግለጽ ሲገደዱ እና ሲደፋፈሩ እንደ ማየት ማንቸስተር ዩናይትድን መጉዳት ያለ ነገር ያለ አይመስለኝም። ለማንኛውም ከማንቸስተር ዩናይትድ ትላንትና ጨዋታ ሽንፈት ሽንፈቱን ተከትሎ የእግር ኳስ ባለሙያዎች ምን አሉ፣ ከሽንፈቱ በኋላ ሩበን አሞሪምስ ምን አስተያየት ሰጠ የሚለውን እና የእንግሊዝ ፕሪሚየር ሊግ የዳኝነት ጉዳይ ብለን ከተወሰኑ ደቂቃዎች በኋላ ተመልሰን ወደ እናንተ የምንመጣ ይሆናል። በዚህኛው ምዕራፍ ግን ማንሳት ያለብን ትልቁ ጉዳይ ሊቨርፑል በክሪስታል ፓላስ ሁለት ለአንድ በሆነ ውጤት ስለተሸነፈ አርሰናል ምንድን ነው እንዲያደርግ የሚጠበቀው? እንደው የእናንተን አስተያየት በተለይ የአርሰናል ደጋፊዎች ከቡድናችሁ ከአርሰናል ዛሬ 12 ሰዓት ከ30 ላይ ምን እንደምጠብቁ በጽፉልን እጅግ እጅግ በጣም ደስ ይለናል ነገር ግን አርሰናል ባለፈው የውድድር ዓመት እንደነዚህ ካሉ ሲቹዌሽኖች በማትረፍ የሚታወቅ ቡድን አይደለም። ሊቨርፑል ቀድሞ እየተጫወተ እያነሳ ያለሁት ባለፈው የውድድር ዓመት ነው። አቻ ከወጣ አርሰናል ወይ አቻ ይወጣል ወይ ይሸነፋል። የሊቨርፑልን አቻ መውጣት ሰምቶ አርሰናል ቀጥሎ የሚያደርገውን ጨዋታ አሸንፎ ሲወጣ ያየንበት አጋጣሚ የለም። እውነት ለመናገር ለምንድን ነው የሊቨርፑልን ነጥብ መጣል ተከትሎ በሚያደርገው ጨዋታ ኤ መስት ዊን ጌም ነው ብሎ በጣም አግሬሲቭ የማይሆነው ማደረግ ያለበትን ነገር፣ መከፈል ያለበትን ዋጋ በሙሉ ከፍሎ ሊቨርፑል ላይ ጫናን ማሳደር የሚያቅተው ብለን ስንል አንዳንዶቹ የአውሮፓ ቻምፒዮንስ ሊግ ላይ የበለጠ ፎከስ ለሚያደርግ ነው ይላሉ። ደግሞ ሌላ የሆነ አስተያየትን ይሰጣሉ። ግን አርሰናል እንደዛ ባሉ አጋጣሚዎች በጣም ብዙ ጥሩ ጥሩ ነገሮቹን አባክኖ አይተናል። አሁን በዘንድሮ የውድድር አመትስ ነው ሊቨርፑል ትላንት ቀድሞ ተጫወተ። በክሪስታል ፓላስ ሁለት ለአንድ በሆነ ውጤት ተሸነፈ። ከጨዋታው በፊት እነ ፖል ሜርሰን ሲሉ የነበረው ነገር ምንድን ነው? እነ ፖል ሜርሰን ሲናገሩ የነበረው ነገር አርሰናል በኒውካስል ዩናይትድ የሚሸነፍ ከሆነ ከዋንጫ ፉክክሩ ውጭ ይሆናል ብለው በድፍረት ሲናገሩ ነበር። አርሰናል ግን ይህንን ጨዋታ የሚያሸንፍ ከሆነ ኒውካስልን የሚረታ ከሆነ ወይም ከሊቨርፑልና ክሪስታል ፓላስ ከኒውካስልና ከአርሰናል ጨዋታ በኋላ በሊቨርፑልና በአርሰናል መካከል የሚኖረው የነጥብ ልዩነት በዛው በአምስት የሚቀጥል ከሆነ የዘንድሮን የውድድር ዓመት ዋንጫ ከማንሳት አንጻር ከሊቨርፑል በላይ አርሰናል እድል ሊኖረዋል አሉ። ይህንን ተናገሩ። አሁን እነሱ በቅድመ ግምታቸው ውስጥ ዕድል ያልሰጡት ነገር ግን ተመዘገበ ትናንትና። ዕድል ያልሰጡት ምንድን ነው? ክሪስታል ፓላስ ሊቨርፑልን ያሸንፈዋል አላሉ። ሊቨርፑል ያሸንፋል ግን አርሰናልም ካሸነፈ ኢትስ ኦኬ አይነት ነገር ነበር አስተያየታቸው። አሁን ግን ሊቨርፑል ተሸነፈ። አርሰናል ዛሬ ይጫወታል። አርሰናል ዛሬ ኒውካስል ዩናይትድን የሚያሸንፍ ከሆነ ከሁለቱ ክለቦች መካከል የነጥብ ልዩነቱ ሁለት ብቻ ይሆናል። ያ ማለት አምስት እንኳን ቢሆን የአርሰናል ዋንጫ የማሸነፍ እድል የበለጠ ከፍ ያለ ነው ሲሉ የነበሩት ተንታኞች ይህንን አስተያየት አሁን ምን ብለው እንደሚሰጡት ነው እኔ መስማት የምፈልግ። ምክንያቱም ሊቨርፑል ተሸንፏል፣ አርሰናል ግን አሸንፏል። ሶ ዋት ስ ምንድን ነው ቀጥሎ ሊሆን የሚችለው ነገር በእነሱ አስተያየት? የበለጠ በቃ የአርሰናል ነው የዘንድሮ የውድድር ዓመት ብለው ያምናሉ ወይንስ ደግሞ የተለየ ሀሳብ ኮምፕሮማይዝ የሚያደርጉበትን አስተያየት ይሰጣሉ የሚለው መስማት በጣም ነው የምፈልገው። ግን ይሄ አይደለም ትልቁ ነገር። ፖል ሜርሰን ምን ይላል፣ ሜ ካራገር ምን ይላል፣ ሮይኪን ምን ይላል፣ እሱ አይደለም ቁም ነገር። ዋናው ቁም ነገር የሚሆነው በሴንት ጄምስ ፓርክ ስቴዲየም አርሰናል ችሎ ኒውካስል ዩናይትድን ዛሬ ያሸንፋል ወይ ይሄንን ነው በቃ። በትላንትና ኦን ሃርግሬቭስ ማይክል ኦዌንን በጣም በተደጋጋሚ ሲያነሱት የነበረው ነገር ኢትሀስቱ ቤ ሴሌብሬሽን ፎር አርሰናል፣ በዚህ ሰዓት አርሰናሉ ሴሌብሬት ማድረግ አለባቸው መደሰት መቻል አለባቸው። ምክንያቱም አሪፍ የሚባለው ኦፖርቹኒቲ ወደ መንደራቸው መጥቶ ወደ እነሱ ሰፈር መጥቶላቸዋል። ይሄንን ኦፖርቹኒቲ ሚስ ማድረግ የለባቸውም። የክሪስታል ፓላስ ሊቨርፑልን ማሸነፍ ነገ በሴንት ጄምስ ፓርክ ስቴዲየም የሚደረገውን ጨዋታ በደንብ ኢንፍሉዌንስ ያደርገዋል ይል ነበር ትላንት። ጨዋታው እንዳለቀ ኦነር ገፍ ስም እንደዚሁ ማይክል ኦዌን፣ ምክንያቱም አርሰናል የሊቨርፑልን ጉዳይ ነው የሚከታተለው። ምንም ጥርጥር የለውም በዘንድሮ የውድድር ዓመት ዋንጫን በማንሳት ፉክክር ውስጥ በሊቨርፑልና በአርሰናል መካከል የሚኖረው ጠንካራ ግብግብን ያህል ሌሎቹ ክለቦች ያን ያህል ጉልበተኛ ይሆናሉ ተብሎ አይጠበቅም። ኦፍኮርስ ትናንትና ማንቸስተር ሲቲ አምስት ለአንድ በሆነ ውጤት አሸንፏል። ማንቸስተር ሲቲ አሁንም ሞቅ በረድ አይነት አካሄድን ነው እየሄደ ያለው። ስለዚህ የአርሰናል የዛሬው ጨዋታ ላይ የሚያሳየው እንቅስቃሴ የሚያስመዘግበው ውጤት የማይሰራው ከሆነ ስህተቱን እንደገና አርሰናል የበለጠ የበለጠ እድል ይኖረዋል። ምክንያታችን ምንድን ነው? አንድ ሊቨርፑል አሁንም አሳማኝ አይደለም። ሊቨርፑል አሁንም ገና በጣም ብዙ ነገሮች መስተካከል እንዳለባቸው የሚታመንበት ቡድን ነው። ኦፍኮርስ አርሰናልን በጣም ብዙ የሚያስተካክላቸው ነገሮች አሉ። የአርሰናል መስተካከል ያለበት ነገር በዋናነት እኔ ተጫዋቾቹ ሜዳ ላይ ከሚያሳዩት ነገር ጋር የሚያያዝ አድርጌ አልወስደውም አርቴታ ከሚወስነው ውሳኔ አንጻር እንጂ። ስለዚህ አርቴታ ውሳኔዎቹን አስተካክሉ ተጫዋቾቹ በልበሙሉ ነት ራሱም በሀሳብ በልበ በሙሉነት ወደ ሜዳ እስከገባ ድረስ እስካሁን በዘንድሮ የውድድር ዓመት ካየናቸው ቡድኖች ሙሉነት ያለው አርሰናል ጋር ነው ብዬ አምናለሁ። እናንተስ ደግሞ ብለን እንጠይቃለን። የእናንተን አስተያየት ደግሞ ኮመንት ሴክሽኑ ላይ ብናውቅ በጣም እጅግ እጅግ በጣም ደስ ይለናል። ለማንኛውም ትንሽ ቆይተን ደግሞ የአሰልጣኝ ሩበን አሞሪም ዕጣ ፈንታ ከዩናይትድ ጋራ እንዴት ባለ መንገድ ይቀጥላል፣ ማንቸስተር ዩናይትድ ልክ የሚሆነው አሞሪምን ቢታገስ ነው ወይስ ቢያሰናብት፣ የእንግሊዝ ፕሪምየር ሊግ ዳኝነት እና ከዳኝነት ጋር እየተያያዙ ያሉት አወዛጋቢ ነገሮችስ ምን ስሜት ፈጠሩባችሁ? የሚለውን እየጻፋችሁልን የእኛን መረጃ ይዘን እስክንመጣ ድረስ ደግሞ እንድትጠብቁን በላቅ አክብሮትና ትህትና እንጠይቃለን። አብራችሁ ስለነበራችሁ በጣም ነው የምናመሰግነው። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።